በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም አሜከመሂ ያብጽሐነ ያብጽሕክሙ በፍስሐ ወበሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። ለጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ መተርጉማን አባቶቻችን ጸሎተ ሐሙስ የትህትና ቀን፣ የቁርባን ቀን፣ የጸሎት ቀን ብለው ያስቀምጡታል። እንግዲህ ሰሙነ ሕማማት ከገባ ዛሬ ላይ እንግዲህ አራተኛው ቀን ደርሰናል። በሌላ መልኩ አራት ቀን ተኩል ደርሰናል ማለት ነው። ይህም ቀን ጸሎተ ሐሙስ ይባላል ማለት ነው። ይህንን በተመለከተ አጠር መጠን ያለ አገልግሎት እንማማራለን እስካሁን እንደመጣ ነው ማለት ነው። ጸሎተ ሐሙስ ጸሎተ ሐሙስ የሐሙስ ቀን ጸሎት ብለን እንወስደዋለን። እግዚአብሔር አምላክ ሁላችንንም ያስተምረን። ትናንት እንግዲህ በለተረቡ የእንባ ቀን ብለን እንባ የታበሰበት የንስሐ ቀን ብለን ንስሐ የተቀበለበት ምክረ አይሁድ ብለን አይሁድ ምክራቸውን ያጠናቀቁበት እንዲሁም ደግሞ የመዓዛ ቀን ብለን ሽቶ ለመድሃን ያለም የቀረበበት ቀንና ተቀባይነት ያገኘበት። ያ ብቻም አይደለም። ነቃፊ ቢመጣና ቢቀርብ ስሟ በወንጌል በተነገረበት ሁሉ እስከ ዓለም ፍጻሜ ድረስ በዚህ ሲጠራ ይኖራል ተብሎ ስጦታዋ ተቀባይነት በእግዚአብሔር ዘንድ ያገኘበትን ቀን እሱን አይተናል። ዛሬ ደግሞ ሐሙስ፣ ጸሎተ ሐሙስ አራተኛው ቀን ወይም አራት ቀን ተኩል ይባላል ማለት ነው ርሳችን የሚሆነው ጸሎተ ሐሙስ ወይም የሐሙስ ቀን ጸሎት ይባላል። ይህንን ቃል የምናገኘው እንግዲህ ሙሉ ቃሉን በዮሐንስ ወንጌል ምዕራፍ 13 ከቁጥር አንድ ጀምሮ ነው። እንደዚህ ይላል ቃሉ ከፋሲካ በዓል አስቀድሞ ጌታችን ኢየሱስ ክርስቶስ ከዚህ ዓለም ወደ ላከው ወደ እግዚአብሔር አብ የሚሄድበት ጊዜ እንደደረሰ አውቆ እንደደረሰ አውቆ ረፈቀ ምስሊ ሆሙ በድራር ዘዲ በኪሉ የዚ ነብር ከአስራ ሁለቱ ደቀ መዛሙርቶቹ ጋር ለእራት ተቀመጠ ይላል። ደስ ይላል። ለራት ተቀመጠ፣ አብረው ቁጫሉ፣ አብረው ተቀመጡ። ማእዱ ቀረበ፣ መብላት ጀመሩ። የሉቃስ ወንጌል ምዕራፍ 23 በይሁዳ ልብ ሰይጣን ገባ ይላል። የሚገርም ነው። ማዕድ ቀርቦ፣ በማዕድ ጊዜ ከአስራ ሁለቱ አንዱ በሆነው የትንቢት መፈጸሚያ በይሁዳ ልብ ሰይጣን ገባ። አዎ ፍቅር ወጣ፣ መንፈስ ቅዱስ ወጣ፣ ዲያብሎስ ገባ። አሁን ጌታችን ኢየሱስ ክርስቶስ ደግሞ ምን አለ? እነሆ ከእናንተ መካከል የሚል አምላካዊ ቃል ሊመጣ ነው። ሁላችሁም ንጹሕ አይደላችሁም፣ ሁላችሁም ደግሞ አጢአተኛ አይደላችሁም። ከእናንተ መካከል ግን አንዱ ክፉ ነው አለና ምልክቶች ደግሞ አመጣለው አለ። የመጀመሪያው በማዕድ ላይ ይላል ተርጓሚው፣ በማዕድ ላይ እነሆ መብራቱን አጠፋን ብርሃኑን አስወገደና መብራቱን አጥፍቶ ጨለማ አደረገ። ይሁዳ እጁን ወጭት ላይ ጨመረ። ምልክት አመጣ ምልክት መጣ። ቀጠለና ይሁዳውንም በክደት ውስጥ እንዳለ ስለሚያክ እነሆ ከቢታንያ ድንጋይ መጦ በሱ ላይ እንዲመሰክር አይድ አደረገ። ይሁዳ አምላኩን እንደሚሸጠው ተነገረ፣ እዚጋ ማለት ነው። ከዚህ በኋላ ቀነተ ለምፀ ውሃፀበ እግራ አዳይሁ ትህትና፣ የመጀመሪያው ትህትና ነው። የዛሬው ቀን የትህትና ቀን ይባላል። አምላክ ወልደ አምላክ እግዚያለ ሰንበት የሰንበት እየተዋ የዓለም ጌታ በዝናብ አቁሎ በፀሐብሶር የሚመግብ አምፃ ዓለማት ዓለምን ያመጣ ዓለምን የሚያኖር ዓለምን የሚወስድን አምላክን ሀያ ዓለማትን ፈጥሮ ከላይ አስር ከታች አስር ዓለማት የማይወስኑት ዓለማትን የሚወስን አምላክ አዎ፣ ትሕትናው በተለይም በከብቶች ግርግም ተወለደ። ትሕትናው በቃዛ ውሃ ተጠመቀ። ትሕትናው አው የሚገርም ነገር ነው። ቅጠል ለበሰ ትሕትናው እማዬ አባዬ እያላደገ ትህትናው ዝቅ አለና ወገቡ ላይ ታጥቆ በጉልበቱ ተንበርክኮ ሐዋርያት እግራቸውን ማጠብ ጀመረ። እግራቸውን አጠበ። አዎ ካጠበ በኋላ ደግሞ እንደገና ምን ማድረግ ጀመረ? ያጠባቸውን በዘም ወይን ቅጠል በወይራ ቅጠል ያንን ደግሞ ማበስ ጀመረ ይላል። ማበሻ አምጥቶ ያንን ነገር ማስተካከል ጀመረ ነው የሚለው። የሚገርመው ነገር የትህትና ባለቤት። ለዚህ ነው እንግዲህ ሐሙስ የትህትና ቀን ነው ብለው መተርጉማን አባቶቻችን። ትህትና ልብሱን አወለቀ፣ እንደገና ቀነተ፣ እነሆ ወገቡን ታጠቀ። እንደገና ደግሞ ውሃ ቀዳ። በምን በቁስቁስጥ በእምቲራ ውሃውን ቀዳ። ሀሳን እግራ ዳይሞ የሐዋርያትን እግር አጠበ እያለ ነው ይፈራረቀው። የሐዋርያት እግር አጠበ። በጴጥሮስ ጀመረ ቢል በትልቁ የመንግሥተ ሰማያት መክፈቻ በተሰጠው በካህኑ በትልቁ ጀመረ ነው በይሁዳ ጀመረ የሚባል ደግሞ፣ ያው ተጠራጣሪ አምላኩን ሻጭ ነውና፣ በሻጩ በለዋጩ ጀመረ ነው። በአጭሩ አገላለጽ ግን እነሆ ማጠብ ጀመረ ነው የሚለው። በመጀመሪያውኑ ብንል ጴጥሮስ ነው የሚጀምረው። ጴጥሮስን ሊያጥበው ሲል አንተ አታጥበኝም፣ አምላኬ ሆይ አንተ እንዴት ታጥበኛል? አለው። በዚህን ጊዜ ጌታ አዎ፣ እኔ ካላጠብኩ ሕይወት የለህም አለው። እንግዲህ፣ አስካጠብከኝ እግሬን ብቻ አይደለም መላ ሰውነቴን የነጠበኛ ለው አንድ ክፍሉን የታጠበ ሁለመናውን ታጠበ ብሎ ከጴጥሮስ ጀምሮ እስከ ይሁዳ እግራቸውን አጠባቸው ይሄ የምን ይባላል የትህትና ቀን ይባላል በሌላ ደግሞ እዚሁ ላይ የጥምቀት ቀንም ይባላል ነገር ግን በቀራኔው ተሰቅሎ ከጎኑ በወጣው ማየ ገቦ ነው የሐዋርያት ጥምቀት ግን እዚህ ላይም ደግሞ እሱ አጥቧቸዋልና ታጥበዋል ታጥበዋልና ነጥተዋል ነጥተዋልና ተጠምቀዋል ብለው መተርጉማን ይናገራሉ ስለዚህ የመጀመሪያው የትህትና ቀን ማለት በቤተልሔም ለትህትና የተወለደ እንዲሁም ለትሕትናው በውሃ እነሆ የተጠመቀ አምላክ ዛሬ ደግሞ ዝቅ ብሎ በኪሩቤል ጀርባ የሚቀመጠው አምላክ አንድም የተቀመጠው አምላክ የሐዋርያት እግር ሊያጥብ ዝቅ አለና አው ተንበርክኮ ወገቡን ታጥቆ አው በንፍቲራ ወይም በኩስኩስ ውሃ ቀርቶ ሐዋርያት እግር አጠበና በወይራ ወይም ደግሞ በተምር ወይም ደግሞ አው በወይን ቅጠል ራቸው ላይ እጃቸው ላይ ያንን ምን አደረገ ማለት ነው፣ አረገ አነሳ፣ አራገበ ወይም ደግሞ መዘመዘ ይላል። ይህንን ተከትላ ነው ዛሬ ቤተክርስቲያን፣ በየአብያተ ክርስቲያናቱ አባቶቻችን አዎ ልጆቻቸውን ያጥባሉ። ዝቅ ብለው አንትሙኒ ከመዝ ግበሩ ለሊጽ ክሙ እኔ አጠብኳችሁ እኔ አጠመኳችሁ እኔ እነሆ አስተማርኳችሁ። እናንተም ለወንድሞቻቸው ለጓደኞቻችሁ፣ ለህዝባችሁ እንደዚህ አድርጉ፣ ይሄ አስተማሪነት ነው አልና መምህርነቱን፣ እንደገና ደግሞ ምሳሌነቱን፣ እንደገና ደግሞ ትህትናውን ለሐዋርያት የገለጠበት ቀን የትህትና ቀን ይባላል ማለት ነው። ሁለተኛው ደግሞ የቁርባን ቀን ነው። እነሆ መጀመሪያ የበሉትን ይላሉ መተርጉማል ከሰውነታቸው ላይ አወጣና ወደ ብሉይ ኪዳን አድርጎ አዎ እንደገና ሰውነታቸው ባዶ እንዲሆን አደረገና በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እነሆ ምን አቀረበ ነው የሚለው አዎ ምንድን ነው ያቀረበው ህብስቱን ህብስቱን አቀረበና ለ 12ቱ ሐዋርያት እንደዚህ አላቸው አዎ ነገ የሚቆረሰው ሥጋዬ በቀራንዮ፣ ነገ የሚፈሰው ደሜ ይህ ነው። አዎ አማናዊ አድርጎ ነገ ዓርብ እንደሚቆረስ ነገ ዓርብ ደሙ እንደሚቀዳ አማናዊነቱን ነገራቸውና የብሉይ ኪዳኑን ከእነሱ ያነሰውን መሥዋዕት ማለት እንስሳት አዎ ነበሩ መሥዋዕት የነበሩት አምስት ሺህ አምስት መቶ ዘመን ከሰው ያነሰ መሥዋዕት አሁን ላይ ግን ከሰው የበለጠ ከፍ ያለ የክርስቶስ ሰውነት የክርስቶስ ሥጋ፣ የክርስቶስ ደም ይሄንን አዎ ስትቀበሉ፣ ስትመገቡ ለዘላለም አዎ ተናገሩት። አዎ ብሎ ህብስቱን የዛሬው ቀን እንግዲህ የብሉይ ኪዳኑ የላሙ የጥጃው የጊደሩ የወይፈኑ መሥዋዕት ተጠራርጎ ወጥቶ የክርስቶስ ስጋና ደም ተተክቶ አማናዊ ሆኖ የተሰጠበት ከዚያ ሲቀጥል ደግሞ እንፍሬ ሥር ላይ ወይን አው የወይኑና የስንዴው ህብስት እንደሚቀጥል ለሐዋርያት የተነገረበት የምስራች የተነገረበት ታላቅለት ነውና ይህ ቀን የማዕድ ቀን፣ ይህ ቀን የቁርባን ቀን። የማዕድ ነው ብንል መግቧቸዋል። የቁርባን ነው ስንል ደግሞ ምግባቸውን የመጀመሪያውን ምግብ ወደ ብሉይ ኪዳን አድርጎ ጠራርጎ ከሰነታቸው አወጥቶ ይህኛውን ደግሞ የሐዲስ ኪዳን አድርጎ ስጋውና ደሙን አማናዊ አድርጎ ማለት ነው። ነገ የሚቆረሰው ስጋ የሚፈሰው ደሜ ይህ ነው ብሎ ለሐዋርያት ሰጧቸዋልና ይህ የቁርባን ቀን ይባላል። ስለዚህ ወገኖች ስጋውን በልተን ደሙን ጠጥተን የመንግስቱና የጽርቁ ባለቤቶች እንዲያደርግን የአምላካችን የዚያን መልካም ፈቃድ ይሆነል። ለዚህ ነው በዮሐንስ ወንጌል ምዕራፍ 6፥56 ላይ ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ደግሞ ከእርሱ ጋር እኖራለሁ ይላል። አማን አማን እምለክም ወመይበላይክም ስጋውን ለወልደ እጓለ እመሕያው ወይ ሰተይክም ወደሞ አልበክም ሕይወት ዘላለም እውነት እውነት እላችኋለሁ ስጋዬን ካልበላችሁ፣ አንድም ስጋውን የወልደ እጓለ እመሕያውን ስጋ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ ለዘላለም ህይወት የላችሁም። በማቴዎስ ወንጌል 7፥7 ላይ ጎድጉዱ ወይትረኀወክሙ አንኳኩ ይከፈትላችኋል። ሳአሉ ወይትወሀበክሙ ለምኑ ይሰጣችኋል። አንኳኩቶ ያልተከፈተለት፣ ለምኖ ያልተሰጠው፣ የክርስቶስን ስጋና ደም ያላገኘ ማን አለ? ዮሐንስ ራእይ ምዕራፍ 3 ላይ እነሆ በደጅ ቆሜ አንኳኳለውኝ። የሚከፍትልኝ ቢኖር ወደ ቤት እገባለሁኝ፣ አብሬ ይበላለሁ፣ እሱም ከኔ ጋር ይበላል። ወዳጆች፣ ሥጋው እንድንበላ ደሙ እንድንጠጣ ዛሬ መድኃኔ ዓለም በጉባኤ በወንጌል ዛሬ በጸሎት ዛሬ በማይሌት ዛሬ በአገልግሎት ምን ያደርጋል? ያንኳኳል። ኑ ስጋዬን ብሉ፣ ኑ ደሜን ጠጡ፣ ኑ ከኔ ጋራ ኑሩ፣ ኑ መንግስት ኑረሱ እያለ እግዚአብሔር አምላክ ያንኳኳልና የተቆረሰውን ስጋውን በልተን እንደሙንጠተን የመንግስቱና የጽርቆ ባለቤቶች እንዲያደርገን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ምን አላቸው? አሁን ግን ነገ የሚቆረሰው ስለ አለም የሚፈሰው ደሜ የሚቆረሰው ስጋ ይህ ነው አላቸው። ነው የሚለው ከእናንተ አሁን ግን አሁን አድን ሆሳይና፣ አሁን አድን የተባለው ለዚህ እኮ ነው። አሁን ግን እ አሁን ግን ነገ የሚቆረሰው ስጋዬ፣ ነገ የሚፈሰው ደም ስለ ዓለም ነው እና ይህን ስጋ ብሉ፣ ይህን ደም ጠጡ አዎ ይህን ስጋ ስትበሉ ይህን ደም ስጠጡት ደግሞ እዚ የኑ ሞተ ሞትህን እናምናለን፣ ቅድስት የሆነ የትንሳኤን እናምናለን፣ ሞትህን እንናገራለን፣ ትንሳኤን እናምናለን እያላችሁ። አዎ ይህን ስጋ ብሉት፣ ይህን እንደምጠጡት ይህ ደግሞ እናቶቻችሁ፣ አባቶቻችሁ በብሉይ ኪዳን በልተውት እንደ ሞቱት አይደለም ጠጥተውት እንደ ሞቱት አይደለም። ወይም ደግሞ በልተውት እንደጎደለ አይደለም ወይም ጠጥተውት እንደጎደለ አይደለም። ይህንን ስትበሉ ለዘላለም ከኔ ጋር ትኖራላችሁ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ የመጀመሪያው የትህትና ቀን ነው። ሁለተኛው ደግሞ የቁርባን ቀን ነው። ሶስተኛው ደግሞ የጸሎት ቀን ነው። ዮሐንስ ወንጌል ምዕራፍ 17ን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ አንደኛ ቅዱስ መሆኑን ቀድሶም አባ ከመይኩን ንጹሐን እንደኛ ንጹሐን እንዲሆኑ ቀድሳቸው። እንደገና ደግሞ እኔና አንተ አንድ እንደሆን እነሱም አንድ እንዲሆኑ ፍቀድላቸው። እንደገና ደግሞ እነሆ ቤተ ክርስቲያን ዓለም አቀፋዊት መሆኗን መናገሩ መጸለዩ እንደገና ደግሞ ቤተ ክርስቲያን ሐዋርያዊት መሆኗን መናገሩ እነሆ ዘላለማዊት ቤተ ክርስቲያን በጸሎት አው የተገኘችና በስጋው አዎ በደሙ የተገኘች መሆኗን በጸሎቱ ለሐዋርያት የነገረበት ይልቁንም የገነት ደጆች መተርጉማ እንደሚናገሩ ሶስት ናቸው። በደብረ ዘይት በኩል ባለው በዚያ በኩል ሆኖ አው ጸሎት ሐሙስ ማታ ይጸልይ ነበር ይላል። ይጸልይ ነበር። የሚገርም ነገር ነው። ይጸልይ ነበረ። ጸሎቱ ለምንድን ነው? ለሐዋርያት ነው። አዎ እናንተም መከራ በመጣችሁባችሁ ጊዜ ጸልዩ። እናንተም እነሆ ፈተና በመጣባችሁ ጊዜ ጸልዩ። እናንተም እነሆ አዎ የማታልፉት ነገር የሚመስላችሁ የከበደ ነገር፣ አዎ ያ ነገር ሲገጥማችሁ ጸልዩ፣ በጸሎት ታልፉት አላችሁ። ጸሎት ማለት ከዚያር ጋር መነጋገር ነውና ከዚያር ጋር ተነጋገሩ። ጸሎት ማለት እግዚአብሔርን አምላክ እርዳን ማለት ነው። እና እነሆ ወደ እግዚአብሔር ጸልዩ ሲል ይህንን የዮሐንስ ወንጌል ምዕራፍ 17ን በምስ የታሙ ጸልዩዋል። ከዚያ ቀጥሎ ደግሞ ስለ መንፈስ ቅዱስ ለሐዋርያት ተናግሯል። ከዚያ ቀጥሎ ደግሞ በዓለም ላይ የሚደርስባቸውን መከራ ከዛ ተናግሯል። ከዚያ ሲቀጥል ደግሞ እነሆ ስለሚደርስበት መከራ ስለራሱ ተናግሯል ተናግሯል። ከዚያ ሲቀጥል ደግሞ እረኛውን እመታለሁ በጎችም ይበተናሉ የሚል ቃል ተናገረ። የሚገርም ነገር ነው። እኔ እያዛለው እናንተ ትበተናላችሁ ማለት ነው። በዚህን ጊዜ ቅዱስ ጴጥሮስ አንገቱን ከፍ አድርጎ አንደበቱን ከፍቶ፣ አምላክ ወይ ለምይከዱ ከሁሉም አንሰ ይከደ ከሁሉ ቢከዱ እኔ አልክድህም ያለበት ምሽት ነው። ይሄ ምሽት፣ አዎ ሁሉም ቢከዱን ያልክድህም እረኛ ማለት አንተ ነረኛ መንጋ ማለት እኛ ነን። አንተ እኔ እያዛለው እናንተ ትበተናላችሁ ማለት ነው። እና ሁሉም ቢበተኑ እኔ ግን ከአንተ ጋር ሞት እንኳን ቢመጣ አብሬ ሞት አለውኝ አለ። በዚህን ጊዜ ነው መድኃኔዓለም ምን አለው ስልሳ ጊዜ ትክህደን ዘንበለ ይንቁ ዶሮ አንተማ አንድም አንተስ ዶሮ ሳይጮስ ሶስት ጊዜ ትክደኛለህ ብሎ ተናገረበት። እንደተባለው ከምሽቱ ሶስት ሰዓት ጀምሮ ተያዘ መድኃኔዓለም። በእለትል በቅዱስ ጴጥሮስ ሶስት ጊዜ መድኃኔዓለም ምን ካለው ከዚህ እግዚአብሔር አምላክ ሁላችንን የሚሰውራል። ስለዚህ አንደኛው ትህትና፣ ሁለተኛው ቁርባን፣ ሶስተኛው ጸሎት ነው ማለት ነው። አራተኛው ቅዳሴ ነው። አዎ፣ አራተኛው ቅዱስ ጴጥሮስ የቅዱስ ጴጥሮስን አይተናል። አምስተኛው ቅዳሴ ነው። ቅዳሴው የዚህ ቀን ቅዳሴ እነሆ ለውሳስ ነው። በጸናጽል ነው። የሚገርመው ነገር ቅዳሴ የሚገቡት በጸናጽል ነው። እስካሁን በቃጭል ነበር። ደወል የሚባል ነገር የለም። አንደኛ የብሉይ ኪዳን መከራ የምናስብበት ነው ማለት ነው። ሁለተኛ የመከራውን ከፍታ ማሳየት ነው። ጸጥታ አይኖር እንደማለት ነው። በዚያ ላይ ደግሞ ከምስጋናው ላይም ደግሞ አዎ፣ በጣም በጣም አነስተኛ ምስጋና የሚመሰገንበት ቃል እግዚአብሔር ቃል እግዚአብሔር በጣም የሚቀነስበት ታላቅለት ነው። አዎ፣ ስለዚህን እንን ጸሎተ ሐሙስ ተብሎ በዚህ ቀን ጌታችን መድኃኒታችን ኢየሱስ ለሐዋርያት አንደኛ ትህትናውን አሳይቷል። የትህትና ባለቤት እኛንም የትህትና ሰው ያድርገን። ሁለተኛ ዘላለማዊ ስጋውና ዘላለማዊ ደሙን እንሆ። ለአዲስ ኪዳን ሐሙስ ስንል አዲስ ኪዳን ማለት ነው፣ ባጭ አዲስ ኪዳን ማለት ነው። አዲስ ኪዳን ማለት ሐሙስ ማለት ነው። በአጠቃላይ የአዲስ ኪዳን መጻሕፍት፣ በአጠቃላይ የአዲስ ኪዳን ጉዞ፣ በአጠቃላይ ከቤተልሔም እስከ ቀራኔው ያለው ጉዞ ማለት ነው። ሐሙስ ማለት ይህንን ነው የሚናገረው ስለዚህ እና ትህትናን ያሳየበት ቁርባንን የሰራበት ስለ ጸሎት ስርዓት ያስተማረበት እና የጸለየበት፣ ከዚያ ሲቀጥል ደግሞ ለቅዱስ የቅዱስ ጴጥሮስን ጉርለት የነገረበት፣ ከዚያ ሲቀጥል አምስተኛው በቅዱስ ቁርባን ያጠናቀቀበት ቀን ነው። ምን ማለት ነው? የብሉይ ኪዳንን የጊደሩን፣ የበጉን፣ የጠቦቱን፣ የወይፈኑን አስወግዶ የራሱ ስጋና ደም የተካበት ቀን ነውና፣ ለዚህ ቀን እንኳን አደረሰን አደረሳችሁ። ገብረመስቀል ሚዲያ ነው። ሰብስክራይብ ላይክ እና ሸር አድርጉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።